አደራ አይበላ ማኖፍጋድ እና ቦዲ ጋር ደባካችሁ ከክርስቶስ ጋር አገናኙ። ነጮች እንደ መርፌ ኢንጀክት ያደረጉት ነገር አለ። ሆላንድ አገር ምንድን ነው ያለ አንተን ወጋህ ሰው ሲውስጥ እዛ ምድር የወጣ ሰው ታይላንድ ላይ እስር ቤት እንደነበረ ሶስት ወር በጣም ችግር ላይ እንደሆነ ራሱን እንደማያውቅ ምናምን ነግረውኝ በጣም ተጨነኩኝ። ኢቨን ሲገኝ ዶኪሜንት የለውም ፓስፖርት የለውም ምንም በቃ እና ያው ማዘር ስላለች ትንሽ ሊደበራት ይችላል። ራቁቱን የተገኙ የተባለው እና የታይላንድ የፖሊሶች ልብስ ዝም ብለው አልብሰት ነው የተያዘው። ሶስት ወር እንግዲህ አስብ። እና ፎቶ ይዤ ቦታውን መጥቀስ አልፈለግም። በቃ የእግዚአብሔር ሰው ሊነካው ትንሽ ሲቀረው በጋርዶች ተሸክሞኝ ወሰዱኝ ማለት ነው። እና ምን አለ በነካው ፎቶን ብዬ በጣም ትንል ነበር። ና እዚህ ስመጣ ደግሞ ፕሮግራም ካለቀ በኋላ እንዲህ ተሰልፈን እየነካ እየጸለይክ ነበር። ና ልክ ያየኸው ሰዓት የአእምሮ ችግር ነው አልከኝ። ከዛ ሆላንድ ሀገር ምን አለው እዛ ስትለኝ በረከፍቶለት ከፍቶሎት ሆን ብዬ ዝም ብዬ አምኜ ነበር ሄድኩት። በሚቀጥለው ሳምንት ግን ወደዚች መሀል ላይ ነበረ ልጸልይ ልብለጣ ጠራኸው ማለት የዛሬ ሳምንት ማለት ከዛ በኋላ ሆላንድ ሀገር ድጋሚ ነጮች እንደ መርፌ ኢንጀክት ያደረጉት ነገር አለ። ሆላንድ ሀገር ምንድን ነው ያለ? አንተን የወጋህ ሰው እዚህ ውስጥ ከዛ ምድር የወጣ ሰው ዛሬ የዚህ ልጅ የወጋ አጋንንት ከስሩ እንነቅለዋለን። እና ሆላንዳዊ የሆነ ሰው እዚህ ቀኝ እጁ አካባቢ ላይ ነገር ወቅቶታል። ከዛ በኋላ ከዚህ ጋር ጀምሮ የሆነ የሚር መሳመስ ሚሄድ ነገር አለ እና ከዛ የተነሳ ነው እና ተፈውሷል አልከኝ ማለት ትንሽ የነበረው ነገር እኔያቃል። በጣም ትልቅ የሚባሉ ሳይክራቲስ አይተውታል። እና የተወስዳቸው ትሪታ በጣም በምናውቀው ሰው ተጭነን ኢቭን አልጋ ተይዞለት ህክምና እንዲወስድ አድርጌ ነው። ከዛ በኋላ ዶክተሩ አይቻልም ይዛችሁት ይደዋል። ምክንያቱም እንዲ ሊፈቱት አልቻሉም እነሱ ግራ ተጋብቷል እና እንዲህ ስትል ያው እግዚአብሔር ነው የሚናገረው፣ ግን እኔ አላማ ከዚህ ቀን ጀምሮ አንተ ወደ ነበርክበት ትመለሳለህ። ለቤተሰባችሁ

ያው ደስታ ነው። አሁን በዚህ ቤተሰቦች ከመመለስ ይሆ አሁን ጤነኛ መሆኔ በጣም ደስ ሰር ንስቲ ኢየሱስ ያድናል። አደራ አይበላም። ኢየሱስ ያድናል። አብዝቶ አብዝቶ ይባርክ፣ ጸጋ ላይ ጸጋ ይጨምርልን። እንደ ኢየሱስ ያለ ማንም የለም። እኔ ደረሰ ለእናንተ የሚደርስ አሜን። በዚህ እድሜ እናታችን በስማ ነው የምንጠራት። እሱ ግን ከአንድ ሳምንት የሆነ ሰኞ ምናምን እማ ይላል እና ጆሬን ማን ነው እማ የሚለው ምናምን ብዬ፣ ከዛ መዝቡር ነበር ዘጋሁትና እማዬ ይላል እና፣ እንደ ሕፃ ልጅ እንደ አዲስ ነው የተወለደው። የሚሰሙ ሰዎች ምን ማን ኦፍ ጋድ እና ቦዲ ጋርድ እባካችሁ ከክርስቶስ ጋር አገናኙ። አገልጋዮች ለማግኘት ስንል ቦዲ ጋርዶች ይዙናል። እነሱ ማን ኦፍ ጋድ ናቸው፣ ቦዲ ጋርድ ግን። ኢየሱስ ክርስቶስ ደግሞ እኛን ለመርዳት ዝግጅ ነው እና እባካችሁ ከክርስቶስ ጋር አገናኙ ነው የምለው። ሁለተኛ ምስክርነቴ ደግሞ ምንድን ነው? ፊልም ጋር የተገናኙ ስራዎች ይሰራል ነው እና ዩቲዩብ ከፍቼ አመት ሊሞላው፣ ለሌላ ሰው በአንድ ወር በሁለት ወር አክቲቭ ይሆናል እና ከሀያ በላይ ፊልሞች ጭኝበታለሁ። በጣም ለፍቼበታለሁ፣ ገንዘብ አውጥቼበታለሁ እና በቃ ተስፋ ቆረጡ። የኔ ማኔጅመንት ችግር ነው ብዬ በጣም ማቃቸው። የዩትዩብ ማኔጀሮችን አናገርኳቸ። ፎሎ አደረጉልኝ። በጣም አስቸጋሪ ሆነና አንዱ እስከ ቱርክ ቱርክ ሄዶ ዩትዩብ ቢሮ ሄዶ በቃ ከዚህ በኋላ አይሆንም አሉ። ወኪሉ ማለት ነው እና አዲስ ይክፈታል ወይ ደግሞ አዲስ ለመክፈት በጣም ተስፋ ቆረጡ ማለት ነው። እና በቃ ይሄ ነገር አይሆንም ለእኔ ብዬ በጣም ተጨንቄ ነበር ማለት ነው። ከዛ ከሰኞ በኋላ አንድ ሲል አዲስ ነገር ወደ እናንተ ይመጣል የሚል መልክት ነበር። ቀኑን ጠይቃል። ዛው ማለት ነው ይሄ ይሆናል ብዬ አላሰብኩም። ሆነ ዝም ብዬ አሜን ብያለሁ። እና የቸርች ነበረ ፖስታ የሰጠውትና የቀኑ እየመጣው ዛ ፖስታ ከፈዝኩ ምናም ስቸገር ጊዜ በቃ አንተ ጋር ሆናለች ቁልፎ ማለት ነው። እና በየቀኑ እየሄድኩኝ እዛ ፒያሳ ዋናው ፖስታ ቤት እከፍታለሁ፣ ባዶ ነው። ሁለት ዓመት ሞልቶታል ተከፍቶ አያውቅም አለች። ከዛ ሰኞ ቀን ለመለስላት አልኩና ቁልፎን እስኪ ቼክ ላድርግ የለም፣ ግን ቼክ ላድርግ ብዬ ክፍት ሳደርገው ፖስታዋል ይኸው እግዚአብሔር ምስክሬን። በፍጹም የሁለቱም ሁኔታ ከአይምሮ በላይ ስለሆነ እኔ የኔን እምነት አምናለው፣ ላለው ግን በጣም ተፈታትኖኝ፣ በተለይ የእሱ ሁኔታ፣ ሁለተኛ ደግሞ ይሄ ደግሞ በፍጹም ማይሆን ነገር፣ አመት ሊሞላው። ከዛ በኋላ ብዙዎች ይሞክራሉ። እኔ ደግሞ ኮንተንት አሪፍ ነው፣ ጥሩ ሰራለው። የሆነ አንዱ ሮድ ሳይሞላ ነው ሰብስክራይብም፣ ሰዓቱም ይሞላው ማለት ነው። ይሄ ሁሉ አመት ምንም ገንዘብ የለው፣ በጣም ብዙ ገንዘብ ሲበታል፣ አምስት አላገኘውበትም ነበር ማለት ነው። ከዛ በኋላ ግን አመኑ። ዝም ብዬ ታምኑኝም፣ አሁን እዚህ ሮብቀን እንዴት ጓጉቼ እንደመመጣ ሁነታት ላይ ግን አስብ ነበር እግዚአብሔር በምድሪቷን እንደሚጎበኛት እግዚአብሔር እዚህ ሲሰራ በቃ ቀለል ብሎ ነው የሚሰራው። ጸጋው ነው የሚንቀሳቀሰው።